ክለቦች ራሳቸውን ለማጠናከር በአግባቡ የሚጠቀሙበት ይሆናል ተብሎ ነው የሚጠበቀው። አንዳንዶቹ ድል አላቸው፣ አንዳንዶቹ ደግሞ ቁጭት ቁጭት ያለባቸው ከቁጭታቸው የሚወጡት የት ቦታ ራሳቸውን ቢያጠናክሩ ነው። ድል እጃቸው ላይ ያሉ ደግሞ ድላቸውን ማስቀጠል የሚችሉት በየትኞቹ ቦታዎች ላይ አዳዲስ ተጫዋቾችን አስፈርመው ቡድናቸውን የበለጠ ጠንካራ ሲያደርጉ ነው ድሉ የሚቀጥለው የሚለው ነው ወሳኝ ስለዚህ በዚህ ክረምት የተጫዋቾች የዝውውር መስኮት የቻሉትን ያህል እያደረጉ ያሉ ክለቦች አሉ። እነዚህ ክለቦች በቀሪዎቹ ጊዜያቶች፣ በተለይ ደግሞ የፕሪሲዝን ከመጀመሩ አስቀድሞ ተጫዋቾችን ወደ ቡድናቸው መቀላቀል ያስባሉ። ለዛ ነው ደፋቀ ነው፣ ለዛ ነው ሩጫው። ለምሳሌ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪምን ብትወስጂ ሩበን አሞሪም ለማንቸስተር ዩናይትድ ዝውውር ጉዳዮችን የሚከውነው አካል አስተላልፏል የሚባለው መልእክት ሁለት ነው። አንድ፣ ጄደን ሳንቾ፣ አሌሃንድሮ ጋርናቾ፣ ማርከስ ራሽፎርድ፣ አንቶኒ ከእኔ ጋር በፕሪሲዝን እንዲሄዱ አልፈልግም ብሎ ወስኖ ተናግሯል። ሁለት ማቲያስ ኩኛ እና ሌሎች ማንችስተር ዩናይትድን የሚቀላቀሉ ተጫዋቾች ደግሞ ከዴይ ዋን ጀምሮ የፕሪሲዝኑ አካል እንዲሆኑልኝ እፈልጋለሁ ብሏል። ይሄ ማለት ሚድ ጁላይ ድረስ አዳዲሶቹ ተጫዋቾች የማንችስተር መሆናቸው መታወቅ አለበት ማለት ነው። በሌላ አነጋገር ይህንን የሩበን አሞሪምን ጥያቄ ማንቸስተር ዩናይትድ የሚቀበለውና በተግባር የሚያስተናግደው ከሆነ እስከ ጁላይ አጋማሽ ድረስ ተጫዋቾችን ለማዛወሩ የሚያደርገው ጥረት ፍሬ ማፍራት መቻል አለበት። የምቤሞ በይቡ ሌላ አጥቂ በይ ሁጎ ኢኪቴኬ ወይም ጋዮ ኮረሽ ብቻ የሚፈልጉትን ተጫዋች ማንቸስተር ዩናይትዶች ወደ ቡድናቸው መቀላቀል መቻል አለባቸው። ጊዜ ወሳኝ ነው። ከዴዋን ጀምሮ በተለይ ደግሞ የአዲሱ የውድድር ዓመት ፕሮግራም ከወጣና ማንቸስተር ዩናይትድ መጀመሪያ የሚገጥመው አስሩ እነማንን ነው የሚለው ከታወቀ በኋላ ከአስር ጨዋታ በኋላ አሞሬም አውት እንዲባል አይፈለግም። አሞሪም ቦታ ላይ ከሆንሻል፣ የማንቸስተር ዩናይትድ ደጋፊዎችም ይህንን አሰልጣኝ ስለመቀየር ማሰብ አይፈልጉም። ውጤቱ ከተበላሸ ግን ይገደዳሉ። ስለዚህ ውጤቱ ሊበላሽ የሚችለው ፈታኙ አጀማመር ላይ ፌል ሊያደርጉ የሚችሉት ለሚያስፈርሟቸው ተጫዋቾች በቂ የዝግጅት ጊዜ መስጠት ያልቻሉ እንደሆነ ነው። አብረው በደንብ ካልተዘጋጁ እንደ መጣ ሲነግረን የነበረውን ነገር በሁለት ሺህ ሀያ አምስት ሀያ ስድስትም የውድድር ዓመት ይነግረናል ማለት ነው። አሞሬም ምን ይለናል? በቃ የዝግጅት ጊዜ አለመኖሩ በዚህ ተጫዋች ላይ ክፍተት ለማየታችን ምክንያት ነው። ሞርታይም እያገኘን በመጣን ቁጥር ምናምን ሊልሽ ይችላል። ያ እንዳይሆን ነው እየተማጸነ ያለው። ያ እንዳይሆን ነው ከወዲሁ ማሳሰቢያ የሚመስል ነገር እየሰጠ ያለው። የቻሉትን እያስፈረሙ ነው። በአንዳንዶቹ ዝውውሮች ላይ ደግሞ እየጠበቁ ነው ይሄ እስኪሆን ይሄ እስኪሆን ይሄ እስኪሆን ይሄ እስኪሆን እያሉ ይጠብቃሉ። ማለት ግን ቀደም ሲል ስናነሳው የነበረውን ጥያቄ ለአርሰናል እንዳልነው፣ ለቼልሲ እንዳልነው፣ ለሊቨርፑል እንዳወራ ነው ቀሪዎቹ ሶስት ቡድኖች ከቢግ ሲክስ ውስጥ ማን ሲቲ፣ ማን ዩናይትድ እና ቶተንሃም በዚህ ክረምት የተጫዋቾች የዝውውር መስኮት በሚቀጥለው የውድድር ዓመት የተሻለ ቡድን ይዞ ለመቅረብ ቅድሚያ ሰጥተው ልዩ ትኩረት አድርገው ሊያስፈርሟቸው የሚገቡ ተጫዋቾች የት ቦታ ላይ የሚጫወቱ ተጫዋቾች ነው፣ የት ቦታ ላይ ነው አንገብጋቢው ችግር ያለባቸው የሚለውን ነው እያየን ያለ ነው። አልፋቤት ከሆነ ማንችስተር ሲቲ ነው የሚቀድም። የማንችስተር ሲቲም ቅድም ለሊቨርፑል ያልነው አይነት ነገር ነው የሚሰማኝ። እኔ ማለት ክፍተት አለባቸው ብሎ ያሰባቸውን ቦታዎች በሙሉ ቀድሞ ተጫዋቾችን በማስፈረም ብዙ አስተያየት እንዳንሰጥ ያደረገን ክለብ ነው እና ቁጭቱን ደግሞ በደንብ አሳይ ትሆናል ብለን በቀደሙት ፕሮግራሞቻችን ላይ ስናነሳ ነበር። ስለዚህ የኬቭን ድብሮና ለመኖር እንደገናም ደግሞ ሌሎች ተጫዋቾችም በሚቀጥለው የውድድር አመት ቢጎዱ ልክ ሮድሪ ተጎድቶ ማንችስተር ሲቲ እንዳጋጠመው አይነት ነገር ቢያጋጥም በጣም ሰፊ የሚባሉ ክፍተቶች በክለብ ውስጥ እንዳናይ ለማድረግ ትልልቅ ጥረቶች እንደተደረጉና ተጫዋቾችን እንዳስፈረመ አይተናል። ደግሞ ያስፈረማቸው ተጫዋቾችም በጣም በሚገርም ሁኔታ በጥሩ ገንዘብ ያገኛቸውና እንደዚሁ በየክለቦቻቸውም ደግሞ በደንብ አድርገው ያለፈውን የውድድር አመት ብቃታቸውን ያሳዩ ፐርፎርም ያደረጉ ተጫዋቾች ናቸው። አሁንም በዚህ በዓለም የክለቦች ዋንጫ ላይ ተሳትፎን በሚያደርግበት ጊዜ ያን ያክል ከክለቡ ጋራ ለመዋሐድ የተቸገሩ ተጫዋቾች ሆኖ አደለም የተመለከትነው። ማንችስተር ሲቲ ተጫዋቾችን ማስፈረም የጀመረው አሁን አደለም በጥር የዘወወር መስኮት ነው እነ ማርሙሽን ያስፈረመ ጊዜ። ከዛ በኋላ በዛ ወቅት እንደም ሶስት ተጫዋቾችን ነበር ያስፈረመው። እንደገና አሁን ደግሞ ወዲያው የዘወወር መስኮቱ እንደተከፈተ የአለም የክለቦች ዋንጫ ከመጀመሩ አስቀድሞ የሚፈልጋቸውን ተጫዋቾች ፒክ አደረገ፣ ወዲያው አስፈረመ። ግን አሁንም ደግሞ ምናልባት ተጫዋቾችን ሊያስፈረም ይችላል የሚሉ አስተያየቶች ይሰጣሉ። ግን አሁን ባለው ሁኔታ አሁን ባለው ተጫዋቾችን ባስፈረመበት ሁኔታ ብንናገር ማንችስተር ሲቲ ሙሉ ነው ብለን ለመናገር የምንደፍር ይመስለኛል በቃ ሙሉ ነው። ያን ያክል ሰፊ ክፍተት የሚታይበት ክለብ አይደለም። ግን አንድ ተጫዋች ደግሞ መጥራት ያስፈልጋል ከተባለ የሚወጡት ሪፖርቶችም የሚያሳዩት እኛም ደግሞ በቃ እንግዲህ የተወሰነ ክፍተት ካለ እዛ ላይ ትንሽ ቢሰራበት ይቻላል ተብሎ የሚገለጸው የግብ ጠባቂ ጉዳይ እንደሆነ እኔ አይቻለሁ። እዛ ላይ ፕራዮሪቲ አሁን በቃ ቅድም ያልኩት ነገር ሙሉ ነው ብለን ነው አይደል? የምናስበው ማንቸስተር ሲቲ አሁን ባለው ሁኔታ ተጫዋቾችን ስላስፈረመ ያስፈረማቸውን ተጫዋቾች እናውቃለን የትኛው ቦታ ላይ የሚጠቀማቸው እንደሆኑ። ግን በቃ አንድ ተጫዋች ደግሞ ከዚህ በኋላ ቢያስፈርም ጥሩ ነው ወይም ማስፈረም አለበት የሚል አስተያየት ከያዘን ሁላችንም እዚህ ላይ ቢሰራበት ጥሩ ነው ተብሎ ነው እየተገለጸ የሚገኘው። በኢትሀድ ያለው የቆይታ ጊዜ የኤድርሰን ይሄ ሰፊ ነው ወይንም ደግሞ በእርግጠኝነት የታጀበ ነው ብሎ ለመናገር ትንሽ ያስቸግራል ተብሎ ነው አስተያየት እየተሰጠበት የሚገኘው። ሊሸጡትም ነበር። ባለፈው የውድድር አመት ካስታወስን አስር ጨዋታዎች ላይ ብቻ ነው ክሊንሽት የጨረሰው ማንቸስተር ሲቲ ይሄ በእርግጥ ብቻውን ግብ ጠባቂው ላይ ያነጣጠረ ነው ብሎ ለመናገር የሚያስቸግር ይመስለኛል። ተከላካዮችም በኩል ያለው ክፍተት ጎል እንዲገባ ምክንያት ስለሚሆን ማለት ነው። ግን አሁን የኤደርሰንን ጉዳይ ስለሆነ እያየን ያለነው እና ክሊንሽት ደግሞ በአብዛኛው ክሬዲቱ የሚሰጠው ለግብ ጠባቂ ስለሆነ አስር ክሊንሽት ብቻ ነው አስር ጨዋታዎች ላይ ብቻ ነው ጎል ሳይገባበት በፕሪምየር ሊጉ ያጠናቀቀው እንደገና በበረኞችም ደግሞ ደረጃ ሲሰጥ አምስተኛ ደረጃ ላይ የተቀመጠ ነው እና በተወሰነ ደረጃ እንግዲህ ትንሽ ክፍተቶች አሳይቷል ተብሎ ስለሚታሰብና ባለው ሁኔታ ማንችስተር ሲቲ ባለበት ሁኔታ በቃ ትንሽ ችን ነገር ቢያሻሽላት ብለን አስተያየት ልንሰጥ የምንችለው ግብ ጠባቂ ላይ ይመስለኛል። እኔ አለስማማ እኔ አሁን ኤደርሰን ከማንችስተር ሲቲ ጋር የሚቀጥል ከሆነ እሱን ካሰናበተ የግዴታ ማሰብ ሊኖርበት ይችላል። ግን ኤደርሰን የሚቀጥል ከሆነ ከኤደርሰን ድክመት ማንችስተር ሲቲ ይሰጋል ብዬ አላስብም። ወይም ይሄ ልጅ ያስበላኛል። ለምን? በሌላ አነጋገር ቼልሲ በበረኛው እንደሚሰጋው፣ ዩናይትድ በኦናና እንደሚሰጋው ወይም ልበ ሙሉ መሆን እንደሚያቀታቸው ማንቸስተር ሲቲ በኤደርሰን ልበ ሙሉ መሆን ያቅተዋል። ስለዚህ በዚህም በዛም ብሎ በረኛ ነው ማስፈረም ያለበት አንድ እድል ተሰጥቶት እሷን እሱ ላይ ያሳርፍ ነ ያለል አይ እንትኑን አይተን ነው አይደል የፈረሙትን ተጫዋቾች ያለውን የቡድን ስብስብ ሁሉንም አይተን ከዛ ይልቅ ከበረኛ ይልቅ እንደዚህ ማስፈርሞ አሁንም ቢያስተካክል ልምለው ከበረኛ ይልቅ እኮ ነው ቢያስተካክል ልምላቸው። ሁለት ቦታዎችን ላነሳ እችላለሁ ለምሳሌ እኔ የቀይ መስመር ተከላካዩ ላይ እኔ አሁንም ማንቸስተር ሲቲ ልብ በሙሉ አያደርገኝም። በተለይ ደግሞ ጋርዲዮላ የፉልባኮችን በጣም የሚወድ አሰልጣኝ ከመሆኑ አንጻር የካይ ዎከር ቦታ በኑኔሽ በሚባለው ልጅ ሲሸፈን ልብ ሞልቷል ወይ፣ ሪኮ በሚባለው ሲያዝ ልብ ሞልቷል? እዛ ቦታ ላይ ራይት ፉልባክ ቦታ ላይ ምናም ሲጫወቱ ሆኗል ወይ እላለው ኔ ለእኔ ነው እና እዛ ላይ የበለጠ ሞር ኢንቨስት ቢያደርግ ማንቸስተር ሲቲን ከማሻሻል አንጻር ሙሉ ከማድረግ አንጻር የተሻለ ሊሆን ይችላል ብዬ አስባለሁ። የእኔ አመለካከት ነው። ለዚህ ይመስለኛል አንደኛ ሊቨራሜንቶ የሚባለውን ተጫዋች ከኒውካስል ዩናይትድ ለመውሰድ ጥረት ሲያደርግ የነበረው አልተሳካም። ፊት አልሰጡትም ኒውካስል ዩናይትዶች እንጂ ከዚህኛው ካልሆነ ደግሞ ሁለተኛ ምን አሁኑ ከበረኛው በላይ የምለው እኔ በእነ ይቺ ትንሽ ልታስቆጣ ትችላለች መሰለኝ። ወይም ዝም ብሎ ነው ምናምን ልትሉኝ ትችሉ ይሆናል። እሱን ለመቀበል ዝግጁ ሆኜ የእነ ዶኩ ቦታ የእነ ሳቪኒዮ ቦታ ላይ ሰው ማሰብ ይችል ደስ ይለኛል። እኔ ዝም ብሎ ረስ ልሚውል ተጫዋች ነው የሚመስለኝ ዶኩ በጣም ብዙ ነገሩን አንትንለዋለሁ፣ ግን ይሄ በቃ በጣም የተመቸኝ አገላለጽ ለእሱ ዶኩ፣ ሞር ገና ማቹሮ ሲያደርግ የበለጠ ውጤታማነቱን የምናየው ነው የሚመስለኝ። አሁን መሮጡን፣ አሁን ድሪብል ማድረጉን፣ አሁን በቀኝ መስመር በኩል ፔኔትሬት አድርጎ የሚገባውን ነገር እንደ በቂ ነገር ለወስደው ይቸገራል። ሞር እንደውም የሚሉት እነሱም ፖሊሽ ይሆናል አይደል፣ በቃ ይሄ ፋይናል አውትፑቱ ሞር ያማረለት የጨመረለት ተጫዋች እዛ ቦታ ላይ ቢኖረው ይሻላል ነው የሚሉት እና የሆነ ዶሮ ኦቨን ውስጥ ከተሽ ሊበስል ትንሽ ሲቀረው እንደ ማውጣት ነው ዶኩ ልክ ልትበይው ስትከፍችው ትንሽ ይቀረዋል አይነት ነገር አለ አይደል እንደዛ ነው እና መልሰሽ ኦቨን ውስጥ ትከተዋል አዎ ካልገነጠረ እሱ ከባድ ነው። እኔ ከውጪ ሀገር የብሄድኩበት አጋጣሚ ማምጣት የምፈልገው ነገር ግን ሳላመጣው የቀረት ነገር ይህንን ነገር የሚለይ ነው። ከኦቨን ውስጥ ምናምን ስታወጩው ትከችዋለሽ ስጋው ላይ ውስጥ መብሰል አለመብሰሉን የሚነግርሽ አለ። መክፈት መፈንከት፣ መክተፍ ምናምን አይጠበቅብር። ላክ እንደ ስቴክ ብትሰሪ ሮስተድ ነገር ብትሰሪ ስትከችው ውስጡ ውስጡ ትገባለች እንደ ወስፌ ምናምን ሹል ናት ስትገባ ካላ ግን ይነግርሻል። በምን ያህል መጠን እንደ በሰለ ዘልቆታለ ሰዓት የሚለውን ነገር እሱ ይነግርሻል። ዶርኩን ብትከችው አታውጣው ነው የሚልሽ

ዩናይትድ ላይ እንሄድ። ዩናይትድ ላይ ያው ብዙ ነገሮች አንስተናል። ዩናይትድ ላይ ብዬ ነው ማስበው እና እንደውም አንዳንድ ቦታዎች ላይ የተጻፈውን ነገር ስ የሆነ ቦታ ብቻ ተጫዋች ያስፈርም የሚል ነገር ሁሉ አለው እና ይሄ ምን ያክል ክፍተቱ ሰፊ መሆኑን የሚያሳይ አገላለጽ ይመስለኛል። ሆንሽ ምንድ ነው መሰለሽ የማን ዩናይትድን ጉዳይ በተመለከተ ያለፈው የውድድር አመት ሊያልቅ አካባቢ ይጠየቅ ነበር አንድ ጥያቄ ነበረ። የዛ ጥያቄ መልሳችን፣ ይህንን ጥያቄ ምን ያህል ከባድ እንደሚያደርገው ለማስታወስ ያህል ነው። ከማንችስተር ዩናይትድ እንዳይሸጡ የምትፈልጓቸው ተጫዋቾች ወይም ማንችስተር ዩናይትድ ለቀው እንዳይወጡ የምትፈልጓቸው ተጫዋቾችን ጥሩ ሲባል ተቸግረን ነው፣ ሶስት አራት ተጫዋቾችን እኮ የምንጠራ ነበር። ተቸግረን መቼም አይቻልም ሁሉንም ጠራርጎ ማስወጣት ብለን ነው እኮ ጥቂት ተጫዋቾችን የምንጠራው፣ ብሩኖ ፈርናንዴዝን፣ አማዲያሎን ጠርተሽ ከዛ በኋላ በቃ እሱም ይቆይ እሺ ምናምን እያልሽ የምትሄጃቸው ተጫዋቾች በጣም ብዙ ናቸው። በኤክስኪውዝ ይሻሻላሉ፣ የሆነ የሆነ ነገር ያደርጋሉ ምናምን በሚለው ልብሽ ሞልቶ እገሌ አለልኝ እገሌ አለልኝ ምናምን ብለሽ ለብሩኖ ፈርናንዴዝ ለአማዲ ያለው የምትሰጪውን አይነት ምስክርነት የምትሰጭላቸው አይደሉም እኮ አብዛኞቹ። በዚህ እውነት ውስጥ ስለሚገኝ ማንቸስተር ዩናይትድ አንድ ተጫዋች አስፈረሙ ቢባል ሚዚ ስትባይ ከባድ ነው። በጣም ከባድ ነው። በቃ ግን ተብለናል መምረጥ አንድ አለብን ማለት ነው። ለዚህ ነው ማንቸስተር ዩናይትድ አሁን እያደረገ ያለው ነገር የሚስማማኝ። እኔ እኔ አንድ ፕርሰንት ከማንቸስተር ዩናይትድ አካሄድ ከጨረሳቸው የማንቸስተር ዩናይትድ ቁልፍ ቁልፍ ቁልፍ ቁልፍ ቁልፍ ችግር አጥቂው ነው እኔ በዛ ሙሉ በሙሉ ነው ማምኑ አሁን ማቲያስ ኩኛም ፈርሞ፣ ማቲያስ ኩኛም ፈርሞም አይበቃም ሌላ ተጨማሪ አዎ አሁን እሱ ስለተያዘ ለምን እሱን እላለሁ። እኔ እኮ እሱም እያለ ለመጥቀማር እንዴ አንድ አር ላይ ተባባል ነው እሱ እሱ እያለ እሱ ማቲያስ ኩኛ ነው ምናምን ልልሽ አልችልም። ብችል አስራ ሶስት ብትፈቅድልኝ እኮ ልጠራልሽ እችላለሁ። ወይም እንደው በትንሹ አምስት ስድስት ብትይኝ እኮ ልጠራልሽ እችላለሁ። ግን ይሄ አሁን ባሉ ተጫዋቾች ላይ አንድ ተጫዋች ጨምሮ ቢባል ጋዮን ቤሞ ነው የምለው እኔ። እሺ፣ ምንድን ነው ጋዮን ቤሞ? ኢምቤሞ ለማለት ፈልግ መስሎኝ ነው። ኮሬሽን እና ኢምቤሞ ማለት ነው። በጣም በጣም ጥሩ አገላለጽ ነው። አይ በቃ የማንችስተር ዩናይትድ እንደ ተነጋገር ነው ነው ዛ ዊል ሜክ ዘም ቤተር ሳይድ በነገራችን ላይ እኔም፣ አሁን ለምሳሌ ኦናና ልትል ትችላለህ። ማለት ኦናና ስህተት ይሰራል እንዳየ ነው። ይህ በጣም ዋጋ አስከፍሎታል ማንችስተር ዩናይትድን ባለፈው የውድድር አመት። ይህ ሁላችንን የሚያስ የሚያስማማ ነገር ይመስለኛል። ግን አሁን ባለውም ሁኔታ ቢሆን ማንችስተር ዩናይትድ የበለጠ የፊት መስመሩ ተጠናክሮ ጎል የሚያስቆጥርበት ሁኔታ ቢፈጠር ነው የሚሻለው። ኦናና ላይ ያለኝ እምነት ጥሩ ግብ ጠባቂ ነው፣ ግን ደግሞ ያንን ጥሩነቱን እስከ መጨረሻው ድረስ ይዞ መዝለቅ አልቻለም። አንዳንድ ጊዜ የሚሳሳታቸው ስህተቶች ከጥሩ ግብ ጠባቂ የማጠብቃቸው በጣም ሲል የሚባሉ ስህተቶች ይሆናሉ። ትኩረት የማድረግ ነገሩ በጣም ስስ ነው ጨዋታ ላይ አንዳንድ ጊዜ እና ያ ሁኔታ የሚስተካከልና የሚታረም ከሆነ ኦናና ጥሩ ግብ ጠባቂ ሆኖ የመቀጠል እድሎ ሰፊ ሊሆን ይችላል። ግን እዛ ላይ ያለው እምነት በጣም ስስ ይመስለኛል። አሁን ኦናና ይስተካከላል፣ ይታረማል፣ አይ በቃ በሚቀጥለው የውድድር አመት እኮ ምንም አይነት ስህተት ሊሰራ አይችልም፣ ወይም ደግሞ እንደ ባለፈው የውድድር አመት ሊሆን አይችልም ብለን የምንናገርበትን እርግጠኝነት የሰጠን አልመሰለኝም። አይ ኦኔ የፕራዮሪቲ ጉዳይ ነው የፕራዮሪቲ ጉዳይ ነው። አሁንም ኦናና ላይ አልልም፣ ፕራዮሪቲ ሆነ ቅድም እንዳልኩሽ ምናልባት ምን ያህል እንዳስተዋል ነው ሁላችንም አላውቅም እንጂ የማንቸስተር ዩናይትድ ጨዋታ ማንቸስተር ዩናይትድ በተጋጣሚ የግብ ክልል እስኪደርስ ድረስ ያን ያህል መጥፎ አደለም። ልክ የተጋጣሚው የግብ ክልል ጋ ሲደርስ ግን ነገሮች ብልሽትሽት ይላሉ። የሆኑ የሚያውቁትን የሚያደርጉትን የማያውቁ ሰዎች የተሰባሰቡበት ይሆናል እዛ ጋር ልክ ሲደርስ። አሁን ፋክት ነው የምንነጋገረው። ለምን አጥቂ አልክ ብባል ለምሳሌ እኔ የማነሳው ነገር ማንችስተር ዩናይትድ በ2024/25 የውድድር ዓመት 44 ጎል ብቻ ያገባ ቡድን ስለሆነ እነዚህ 44 ጎል ባገቡ ተጫዋቾች ነገሮች መቀጠል አለባቸው ብዬ ስለማላስብ፣ ሁለት ለዚህ የጎል ማስቆጠር መፍትሄ ይሆናሉ ተብለው የፈረሙት በጋራ ከመቶ ምናምን ሚሊየን ፓውንድ በላይ ማን ዩናይትድ ያስወጡት ተጫዋቾች ጆሹዋ ዚርክዚና ራስመስ ሆይኑን በጋራ ሰባት ጎል ብቻ ነው ከአርባ አራቱ ያገቡት። ችግሩ ምን ያህል እንደሆነ፣ አርባ አራት ጎል ማስቆጠር ማለት ማንቸስተር ዩናይትድን በያገቡት ጎል ብዛት አስራ ስድስተኛ ያደርጋቸዋል በሊጉ ኤቨርተን፣ ኤፕስዊች ታውን፣ ሳውዝሃምተን እና ሌስተር ሲቲን ብቻ ነው ማንቸስተር ዩናይትድ የሚበልጠው። ሶስቱ ወርደዋል። ይሄ አርባ አራት ጎል ስድብ የሚሆንብኝ ለማንቸስተር ዩናይትድ እኔ አንድ ብሩኖ ፈርናንዴዝ ብቻውን ዘጠና አንድ የግብ ድል የፈጠረ መሆኑን ሳውቅ ነው። ብቻውን ብሩኖ ፈርናንዴዝ ዘጠና አንድ የግብ ድሎችን ፈጥሯል። ዘጠና አንድ የግብ ድል የፈጠረ ሌላ ተጫዋች በሌላ ክለብ ውስጥ ማንም የለም። አይደለም፣ በእንግሊዝ ፕሪሚየር ሊግ፣ በአውሮፓ አምስት ትልልቅ ሊጎች ላይ ዘጠና አንድ የግብ ድልን የፈጠረ የለም። ከተፈጠረ ዘጠና አንድ የግብ ድል ውስጥ አርባ አራት ሲገባ ከግማሽ በላይ ዌስትድ ነው ማለት ነው። ይሄ እኮ ብሩኖ ፈርናንዴስ ብቻ የፈጠረውን አማድ ያሎ የፈጠረውን ዳሎ የፈጠረውን ሌሎቹ የፈጠሯቸው ምናምን ብደምሪው አርባ አራት ጎል ብቻ አርባ አራት ጎል ብቻ ነው እኮ የተገኘው። ከዚህ በላይ እንደዚህ በምክንያት ደርድሮ ማንም ሰው ሊያመጣ የሚችል የበለጠ የከፈተ የበለጠ የጎላ ችግር ያለበት የማንችስተር ዩናይትድ የመጫወቻ ክፍል ሊኖር አይችልም። ሊኖር አይችልም በጭራሽ። የማንችስተር ዩናይትድ ችግሩ ተጋጣሚ ግብ ክልል ጋር መድረስ አይደለም፣ ፋይናል አውትፑት ነው። ፋይናል አውትፑቱ ፍጹም ፍጹም አክሰብ ተብል አይደለም፣ ተቀባይነት የለውም። እንደዚህ ሆኖ መቀጠልም የለበትም። ማንችስተር ዩናይትድ ሌላ ቦታ ላይ ራሱን ማጠናከር አይፈልግም ወ ይፈልጋል ታዲያ ለምን አያደርግም ሲባል፣ መጀመሪያ በምትኖረው እጁ ላይ በሚኖረው የመግዛት አቅም መጀመሪያ አጥቂውን ክፍል ምክንያቱም ዋናውና አንገብጋቢው ችግር ያለው እዚህ ጋር ነው። ትላንት ለማለት እንደሞከር ነው፣ ጨዋታን ለማሸነፍ ጎል ማስቆጠር አለብሽ። ጨዋታን ስታሸንፊ ነው የተሻለ ተፎካካሪ እየሆንሽ ልትወጪ የምትችይው። ይሄ በጣም ትልቅ ህመም ነው ለማንቸስተር ዩናይትድ። ይሄ ህመም መቀጠል መቻል የለበትም። ራስመስ ሆይሉን አሁን እንትና ምን አላሉ? ማርከስ ራሽፎርድ ላይ የተጀመረው ስብከት ማርከስ ራሽፎርድ እኮ አሴ ነምበር ናይን ኤፊሸንት ነው የሚል ይሄ ማለት ማንቸስተር ዩናይትድ ብሪያኔን ቤሞን ያስፈርምና ብሪያኔን ቤሞን እና ማቼስ ኩናን አስ ነምበር ቴን ተጠቅሞ ማርከስ ራሽፎርድን ከፊት ያድርገው ከዛ ማንቸስተር ዩናይትድ ሞርጎል ያገኛል፣ ምናምን የሚል ነው። የማንቸስተር ዩናይትድ ተጫዋች ሆኖ እስከ 2028 ድረስ ኮንትራት እያለው በየሳምንቱ 325000 ፓውንድ እየተከፈለው ከልጅነት እስከ አሁን 27 ዓመት ዕድሜው ድረስ የማንቸስተር ዩናይትድ ተጫዋች የሆነ ራሽፎርድ የሚባል ሰው ከማንችስተር ዩናይትድ ጋር ያለው ነገር ከማብቃቱ በፊት በባርሴሎና ፍቅር ቅልጥ ብሏል። አደባባይ ነው የሚናገረው? እንዴት ነክሰው እንደያዙት ልነግርሽ አልችልም። የማንችስተር ዩናይትድ ደጋፊዎች ይሄ ስብከት በሚመጣበት ሰዓት ላይ እሱን አሴ ነምበር ናይን ተጠቀሙበት ምናምን ሲባል የማንችስተር ዩናይትድ ደጋፊዎች ሪያክሽን ምንድን ነው የሚመስለው የሚለውን ኮመንቱ ላይ ገብተሽ ከባድ ነው እውነት ከባድ ነው። ለባርሴሎና ለመጫወት ደሞዜን ቀንሳል ሳላ ላ በነገራችን ላይ አንቶኒ በኋላ የምንናገር ይሆናል ስለዚህ ዝውውር ስንሰራ 30 በመቶ ደሞዜን ለመቀነስ ዝግጁ ነኝ አለ። ከማንችስተር ዩናይትድ ወጥቶ ሌላ ቡድን ለመግባት የመፍትሄው አካል እየሆነ ነው። ቢያንስ እሱ በማንችስተር ዩናይትድ ቤት መቶ ሃምሳ ሺ ፓውንድ ይከፈለዋል በሳምንት መቶ ሺህ ከፍለው ይውሰዱኝ ሲል ሪያል ቤቲስ እንዴት እንደነቃ ብሎ ነው የተነሰዋል። ለማንኛውም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ኋላ ላይ ደግሞ በሸገር ስፖርት ቪዛ በአበበ ግደይ የዩትዩብ ቻናል አዳዲስ ከሰዓት የሚሰሙ መረጃዎችን ይዘን አንድ ሁለቴ እናገኛችኋለን። በያላችሁበት ሰላም ሆኖልን፣ ኢትዮጵያ ለዘለዓለም ትኖር። 2010.